ሰላም ሰላም እንዴናችሁ በእያላችሁ በጥሉ ነገር ሰላም ነው። አሸይና አሸይና አንድ ያላችሁ ሞኝላችሁ አለው። ቢሰዎች ስትጎቡ እንደሉ ማለት ላይክ እና ሼር እያደረጋችሁ አሳቦቻችሁ ለብዙዎች አካፍሉ። ለዚህም ከሉቤ አመሰግናችሁ አለው። ዛሬ ወደ ሚዛናችን ይዘን መጣን። እንግዲህ ብዙ ሰዎች ፖለቲካን ጎብቶናል ብለው ብዙ ይፎታፎታሉ። ነገር ግን የፖለቲካ ጽንሰ ሐሳብ ጭራሽ ስላልጎባችሁ እስቲ ዛሬ ፖለቲካን በኳስ ቃና ላስረዳችሁ እና እንደውም ምታውቁት እንግዲህ ፖለቲካም ሆነ ኳስ እኩል ህግ አላችሁ። ዝም ብሎ መራገጥ አይደለም። ኢትዮጵያ ውስጥ ፖለቲካና ኳስ ዝም ብሎ መራገጥ የሚመስላቸው ግለሰቦች አላቸው አይደለም? ቲፎዞ ሰብስቦ በመጫችሁ በጉርግር የሚመጣ ውጤት ያለ የሚመስላቸው ሰዎች አላቸው አይደለም? እንደዛ አይደለም። ፈሳም አንድ ጎማ ይነፋማል። ሞተ ሺ ደጋፊ ስልሳ ሺህ ደጋፊ ሰብስበህ ስለተጫጫህና ስለተጫጫሃና ጉርግር ስለፈጠርክ ሜዳ ላይ ያለን ውጤት እለውጠዋለሁ ማለት አይደለም። ሜዳ ላይ ያለን ውጤት የሚለውጡ ተጫዋቾቹ ብቻ ናቸው። ስለዚህ ወደ እግር ኳስ ሜዳ 22 ሰው ይገባል። ከዚኛ 11 ከዚኛ 11 ይገባል። ደጋፊው 50 ሺህ። ስለዚህ ሜዳ ላይ የሚጫወቱ ተጫዋቾች ተጠልፈ ከወደቁ ዳኛው ቅጣት ይሰጣል እንጂ ቲፎዞ ገብተው አይደባደብም፣ ደጋፊ ገብተው ሙቀት አይፈጥራል። ኢትዮጵያ ውስጥ እንደዚህ ፖለቲከኞች መጫወት ሲያቅታቸው ደጋፊዎች ስታዲየም ገብታቸው ቡጢ ሞቶ ሰነዘሮ ግርግርና ሙቀት ምትፈጥራላቸው ትክክል አይደለም። እንደዚያ ማወቅ አለባቸው። ለምሳሌ ተከበብክ ስላለ አንድ ፖለቲከኛ ደጋፊዎች ወደ ስታዲየሙ ገብተው ቡጢና ዱላ መንሶት የለባቸው ትክክል አይደለም። እኮሌ ሞተ፣ እኮሌ ታመመ፣ እኮሌ ችግር ስጥ ጎባ ሲባል ደጋፊዎች ወደ ሜዳ ገብታቸው ግርግር የምትፈጥሩ ከሆነ ይሄ ትክክል አይደለም እና ኳስና ለዚህ ለፖለቲካ አንድ አይነት እስቲ ደሞ በዚህ ላስረዳችሁ ቢጫንቀኝ እኮ ነው። አሁን ሰሞኑ የኳስ ቫይብ ስላለ እስቲ እንዴት አድርገው ብናስረዳችሁ ጉርግር ተጠቁሜ እንዴት አድርጌ ላስረዳችሁ ብዬ ነው እና ትልቁ ነገር ተጫዋቾች ናቸው፣ ፖለቲካም ላይ ኳስም ላይ ወሳኘች ዙሪያ ያለ ቲፎዞና ጉርግር ጨወተና ሙቀት አይደለም። አሁን ቱራንትና ማድሪድ ለዚህ ለጣሪያ ዘግተን እናበስላለን እሩዝን ብለህ የሰሩት ፕሮፓጋንዳ አይታቸዋል። መሬት ላይ ግን ለውጥ አይፈጥርም። መሬት ላይ ግን ለውጥ አልፈጠሩም። ይልቁንም በከደኑት በዘጉት ጣሪያ ሙክክ ብሎ የመሰሉት ራሳቸው ማድሪዶች ናቸው። ሙክክ ብሎ የመሰሉት ጣሪያውም፣ አፈሰሰ ግድግዳውም ፈራረሰ። ሙክክ ብሎ ነው ማድሪዶ የመሰለ ፖለቲከኞች። እኛ ይህን ያህል ደጋፊ አለን በዚህ ወጥተው በዚህ ጎብተው እናበስለዋለን ሩዙን ከድነን የምትሉ ፖለቲከኞች አያዋጣችሁም። ዋናው ተጫዋቾች ተጫዋቾቻችሁ ፋውል እንዳይሰሩ ሙስና እንዳይበለው ዞር ውስጥ እንዳይገቦ ሃይማኖት ውስጥ እንዳይገቦ የማይሆን ነገር እንዳይነካ። ከነካቸው ፍጹም ቁጣት ምት ነው የሚያስወጣቸው። እወቅ። አንዳንድ ተጫዋቾች አይታችሁ ከሆነ ተጫዋች ወደ በረኛ ኳስ ይዞ ሲሄድ አያገባም፣ እ ላያገባ ይችላል። በፍርሃት ብቻ ይጠልፉትና ፍጹም ቁጣት ምት ይሰጥባጫል ማለት። ስለዚህ ፖለቲከኞቻችን በፍርሃትና በድንጋጤ አትጦላለፉ። ዝም ብላቸው ተጫዋቹ። በቃ ይኸው ሜዳ አለ፣ ህዝብ አለ፣ ዳኛ አለ፣ ህግ አለ። ዝም ብላቸው ተጫዋቹ እንደገና በፖለቲካ ፍጹም ቅጣት ምት የሚሰጠው ምን መሰላቸ? የማይሆነውን አጀንዳ የማይሆነውን ሀሳብ በማይሆን ጊዜና ሰዓት ታነሱተና ያ ፍጹም ቅጣት ምት ይሰጣቻል። ለምሳሌ በኢትዮጵያ በፖለቲካ በሚንቀሳቀሱ ሚዲያዎች ኢትዮፎረም ብዙ ጊዜ ፍጹም ቅጣት ምት ያገኛል። ፍጹም ቅጣት ምት ደግሞ በእጅ ማነው የሚነኩለት ደግሞ እነማን እንደምን እንደሆነ ራሳች ታውቃላችሁ። ምን አይነት አጀንዳ እነማን ያነሳለሁ። ኢትዮፎረም ደግሞ ይሄንን የሚነሳን አጀንዳ ፍጹም ቅጣት ምት እንዴት አርጎ ጎል እንደሚያስቆጥር አይታችሁታል። ለምሳሌ እንደምታውቁት ብዙ ዩቲዩበሮች ኢትዮጵያ ውስጥ ለምሳሌ አንድ አይነት ወሬ ነው አብዛኞቻችን የምናወራ። ለምሳሌ በሰበር ዜና የሚሰማ ጉዳይ አለ፣ ድንገተኛ ጉዳዮች ይኖራሉ። ይህን አጀንዳ ቶሎ ብለን ተሽቅዳል ብን እኔ ላቅርብ እኔ ላቅርብ ነው እ አብዛኞቻችን ከሞላ ጎደል ከሞተ ሰማንያ በሞጣ የሚሆን አጀንዳ ይመሳሰላል። ነገር ግን አንዳንዶቹ ፍጹም ቅጣት ምት የሚሆንላቸው አለ። ለምሳሌ በዚህ ወር ውስጥ በጣም አንገብጋቢ የነበረው ጉዳይ ምን ነበር? ለምሳሌ በዚህ ወር በጣም የተናፈሰ አጀንዳ በቃ እናንተ አንዱ የሆነ አጀንዳ እሱን አንድ አጀንዳ ዝምብላችሁ በአይሙራችሁ ያዙ። ያን አጀንዳ የሆነ ቴሌቪዥን ጣቢያ ዶኩመንታሪ ከሰራበት ካወራው፣ የሆነ ዩቲዩበር ከሰራው የሆኑ ብቻ ሚዲያዎች ይሰሩታል። እነማን ላይ ምን ያክል ታየ፣ ምን ያህል ሼር አረገው፣ ምን ያህል ኮሜንት አረገው፣ ምን ያህል ተነጋገረበት የሚለውን እናንተ ዳኝ ብዙ ጊዜ ኢትዮ ፎረም በዚህ ጎል ሲያስቆጥሩ አዋል ከፍተኛ ውጤት ነው የሚያመጡ። ለምን ያን የሚነካኩ ሌሎቻችን ለሱ ፔናልቲ እንዲሰጠው ፍጹም ቅጣት ምት እንዲያገኝ ነ የምንረዳ አያችን። ስለዚህ ጥንቃቄ ይፈልጋል ማለት ነው። ስትጫወቱ፣ ሜዳ ላይ ስትጫወቱ አጫዋወታችሁ ለተቃራኒ ቡድን እድል የማይሰጥ መሆንን እርግጠኛ መሆን አለ ወይ፣ ተጫዋቾችን አውጥና ቀይሩ። ኢትዮጵያ ውስጥ ብዙ ጊዜ አንድ አይነት ተጫዋቾች ለውጡ የማይፈጥሩ እኮ ናቸው። ዘላለም ዓለም አሉ። አንድ አይነት ተጫዋቾች እርሱ በአርባ ዓመት አምሳ ዓመት ሙሉ በኢትዮጵያ ፖለቲካ ውስጥ የሚጫወቱ ፖለቲከኞች አሉ። ከኖ ፕሮፌሰር ብርሃኑ ነጋ፣ ከኖ መረራ ጉዲና ጀምረ በኢትዮጵያ ፖለቲካ ውስጥ ለውጥ ፈጥራቻሃል ወይ? አልፈጠሩ። እንደወረ ጽዮንን እዩ፣ ሌሎች ምን እዩ። በአብዛኛው ኢትዮጵያ ውስጥ ያሉ ፖለቲከኞች ለአርባ እና ለሰላሳ ዓመት ሙንጭ ክብለው አይናቸውን በጫዋጥባ ይጫወታል። ለምሳሌ አሜሪካ ላይ ኦባማን ትቀይራለች፣ ክሊንተን ትቀይራለች፣ ጆባይደን ይቆየራል፣ ትራምፕ ይቆየራል። ሜዳውን ቀየር ቀየር አድርገህ ጨዋታውን ትቆያየራለህ። ዝም ብለህ ሙንጭ ኮ ብለህ መከላከል ብቻ ጨዋታ አይሆንም። አዮ ለምሳሌ አሁን ተራንትና አይታቸታል። ማድሪድ አገሩን በሙሉ ጭስ በጭስ ግርግር በግርግር ፕሮፓጋንዳ በፕሮፓጋንዳ ነው። መሬት ላይ ይለውጣል ወይ ነው ጥያቄ። ያ ምጣጮ ሰው ጭስ በፈረስ እየታጀበው ማድሪዶች ተራንትና መሬቱ ላይ ምንም አይለውጡም። ፖለቲከኞች የምታሳይት ሾ አይደለም፣ የሚለውጥ መሬት ላይ ያለው ነገር ነው የሚለውጥ ምን እየሰራ ነው የሚለው፣ የህዝብ ልብ ለማግኘት ጫጫታም አይደለም የሚፈጥረው ከዚህም ከዛም። በጣም ሁሉ ፖለቲከኛ የራሱ ቲፎዞ አለ፣ ግን ጥሩ ተጫዋች አልያዝም። አየህ ሀሳባቸውን አስር ቦታ ይቆይራል፣ አስር ቦታ ሀሳባቸውን ስለሚቀይረው ለውጥ አይፈጥሮም ማለት ነው። እና ሙሉ ላቸው ፈልጌ ነው ተጫዋቾች፣ ደህና ተጫዋቾች ምረጡ። ፖለቲካ ውስጥ የምትንቀሳቀሱ ሰዎች ምርጥ ተጫዋቾች እና ምርጥ ተጫዋቾቹ ደግሞ ልክ አሰልጣኝ ያላቸው አይደሉም። እንደዚህ ነው የሚዲያ ሰዎች። ለምሳሌ አሁን ወያኔ እውነቱን ለመናገር ጥሩ የሴራ፣ የተንኮል፣ የሆዳምነት ፖለቲካ ሆኖባቸው ነው እንጂ ፖለቲካን ጥሩ የሚጫወቱ ሰዎቹ ነበራቸው። ሚዲያ ላይ ደግሞ እንደ ኢትዮ ፎረምን የመሰለ እጅግ በጣም ወርቃማ እውነቱ ነው ለ ብጠላውም ችለቷን ሳላደቅ አላልፍ እጅግ በጣም አደገኛ በሳል አንዳንድ እኮ ኦፖነንትን ለዚህ ተቃራኒን እኮ ታደንቁ አደግ ሎረናልዶ ሰዎች ቆማ ጮብጭባል አይደለም እንዴ? ሎረናልዶ ቆማ ጮብጭባል፣ ለሜሲ ቆሜ ነው የሚሰራው ነው እንቅልፍ ለሊትና ቀን መርዝም ቢሆን ጥፋትም ቢሆን ውድመትም ቢሆን ግን ችሎታውን ማንም ኢትዮጵያ ያደንቅ። በቀን ውስጥ ምን ያክል ሕዝብ ነው ቁጭ ብለው እንደኳስ እሱን የሚያዩ? እናንተ እና ብዙ ከዚህና ከዚህ የሚረባረቡ ሰዎች ወይ ጫታን ተጫውተው አልተጫወቱ ወይ ደግሞ ጣጣን ይዞ የሚመጡት እና ፖለቲካ በአብዛኛው የሚወስነው ሜዳው ላይ ያሉ ተጫዋች ነው። ሜዳ ላይ ያለ ተጫዋች ነው ፖለቲካን የሚወስነው እና ትኩረት ማድረግ ያለባቸው ሜዳ ላይ ያሉ ፖለቲከኞቻችን የተማሩ ናቸው ወይ፣ ከዘር የጸዱ ናቸው ወይ፣ ከሃይማኖት ከብሔር ፅንፈኝነት የወጡ ናቸው ወይ፣ አይምራቸውን መጠቆም መስራት ይችላሉ። ይህ ሁሉ ትኩረቱ መደረግ መቻል አለበት። ይህ ሁሉ መብሰል አለበት። ይሁሉ ግራ እና ቀኝ ሞታ የተሞቻሉ በት እና ብዙዎቹ ኢትዮጵያ ውስጥ ያሉ ፖለቲከኞች ግን ቲፎዞ ተማምነው ይገባሉ። እነሱ እግራቸውም እጃቸውም አይሰሩ አይሰሩ ይጎር መጫል እጃቸውም እግራቸውም አይሰራ፣ ፎሳም አንድ ጎማ አይኖፋም፣ አያውቁትም። ይህን ቲፎዞ ጫጫታ መሬት ላ አይለውጡም። የሚለውጡ ብቃት ያላቸው የተጫዋቾቹ ማስጎባት ነው ወደ ፖለቲካው ሜዳ፣ እነዛ ለውጥ ይፈጥራለን። ዛሬ ሌላ ኖጎ ሌላ ከነጎዳ ሌላ አምና ሌላ ዘንድሮ ሌላ። ምንም አቋም የላቸው። አንዳንዶቹ ደግሞ ምንችክ አንዱን ይዛሉ አይደለም የዛሬ አርባ ዓመት የያዙትን ፖለቲካ ሙጥኙ ብሎ ነክሶ በጥርሳቸው በእጃቸው በእግራቸው ሙጥኝ አድርገው ይዞ በዚህ ውጤት እናመጣለን ይላል። አይሆንም። አይ በጣም ብቃተች ይፈልጋል። ቲፎዞ ለውጥ አይፈጥርም። አይደለም ለውጥ ይፈጥራል፣ ግን ሜዳዎች ተጫዋች ያልተጫወተው ተጫዋች እኮ የሚችለውን ያህል ሲሞክር ቲፎዞ ሲያበረታታ ውጤት ይመጣል። እግሩም እጁም ቄጤማ ሆኖ እንዴት ነው? ቲፎዞ ጫጫታ ለውጥ የሚፈጥሩ አይፈጥርም። ለሚሞክሩ ለሚጥሩ ላባቸው ለሚያንጠባጥቡ ተጫዋቾች ግን የቲፎዞ ጨዋታ ተቃራኒ ቡድን ሊያዋክብ ሊያስጨንቅ ይችላል። ስለዚህ ፖለቲከኞቻችን እግር ያላቸውን ፖለቲከኞች አስገቡ፣ እጅ ያላቸውን ፖለቲከኞች አስገቡ። ሜዳ ላይ ከገቡ በኋላ በጥርሳቸው በእግራቸውም በእጃቸውም ለመጫወት የሚሞክሩ ፖለቲከኞችን አስወጡ። ይሄ ማለት ምን ማለት ነው? ሃይማኖትንም ብሔርንም ዘረንም ሰፈረንም የሚቆላቅ ገንዘብንም ጥቅምንም ሁሉንም የሚቆላቅለው አስወጡ ውጤት አያመጡላቸውም እሺ ስለዚህ የፖለቲካና የእግር ኳስ ት ነው ብዬ እየለፈለፍክ ነው ሼር አድርጉላቸው አንቆየርም ጨዋታውን እኛ ብቻ ነው የምንጫተው በእኛ ውጤት ከመጣ መጣ ካልወጣ ዘላለም ዓለም ዋንጫ ይቁር ባፍንጫችን ይምጣ የሚሉትም